ኮንዲሽነር ወታየ ማለት ነው። አላበዛችሁትም? እንደምን ነው? በዚህ ናክል ማለት ነው። ሰውን ማናደድ ሰውን ማቃጠል እንደዚህ ማማር እንደዚህ መሳቅ፣ ኧረ ተው! ለአንዳንድ ሰው ማዘን አለባችሁ ማለት ነው። በዚህ አጋጣሚ ይመቻችሁ ማለት ነው። እንግዲህ አዲስ ዜና፣ አዲስ መረጃ፣ አዲስ ያልተጻፈ ደብዳቤ ማንበብ ማለት ነው። እኛም እኔ እንጃ፣ በጣም ነው የምትገርሙኝ ማለት ነው። ቀለበት በግድ ትዳር በግድ በቃ በሰው ፍላጎት በኮሜንት ፍላጎት ነው የምትሉ ልጆች ማለት ነው። እዚህ ጋር አብርሽም ሩታም ተፋቅረው ተዋደው፣ ሩታዬ አብርሽ ለእኔ ይሆነኛል፣ አብርሽ ደግሞ ሩታ ድንቅ ልጅ ለእኔ ትሆነኛለች፣ የልጆቼ እናት ትሆናለች፣ የልጆቼ አባት ይሆነዋል ብለው ተስማምተው ለዚህ ደረጃ ደርሰዋል። መጨረሻቸውን አላ ያሳምርላቸው ማለት ነው። ሲቀጥል ለሩታ እህቶች ወይም ለአብርሽ አድናቂዎች ማለት ነው እኛን እንሰብራቸዋለን። በቃ የሆነ ያልሆነ ነገር ያልተጻፈ ነገር አምጥተን እንበላቸው፣ እንናገራቸው በዛን ሳት ደግሞ እነሱ ተስፋ ይቆርጣሉ ብትሉ እዚህ ጋር ተሳስታችኋል ማለት ነው። ሲቀጥል ማለት ነው ማንኛውም ሰው ሲፋቀር ሲዋደድ ባልና ሚስት ሲሆን አንዳችን ቤት ተኝተን በልማችን መጥቶ አይደለም አንድ ወንድ ልጅ የሚያፈቅረን ወይም ደግሞ አንድ ሴት ልጅ መታ ምታፈቅረን ማለት ነው። ሁላችንም በተለያየ መንገድ እንገናኛለን። በስራ በኩል፣ በትምህርት ቤት፣ በተለያየ ነገር ነው ሰው ሁሉ ተገናኝቶ ለዚህ የበቃው ማለት ነው እና ባብርሽና በሩታ አይደለም የተጀመረው ማለት ፈልጌ ነው። አሰላሙ አለይኩም ወራህመቱላ ወበረከቱ ወድ ቤተሰቦች ሰላም ሰላም ብያለው በያላችሁበት ሰላማችሁ። በዚ ስትረፍርፊ በልልኝ። ይህንን ቪዲዮ ከወደዳችሁ ላይክ ሼር ያረጋቱት ቤተሰብ ነው። እና በዚሁ አጋጣሚ ማለት ነው የማንም ሰው እድል ቤት ቁጭ ብለን ወይም ወንድ ልጅ ቤት ቁጭ ብሎ አንድ ሴት መታ ፈቀር ኮታ አገባኛለህ ወይ ማለት አትችልም። ወንዱም ልጅ ደግሞ ለአንድ ሴት ወይም ተኝታ ወይም ደግሞ ቤት ዋቆጭ ብላ ሄዶ ማፈቅርሻለሁ ታገቢኛለሽ ወይ አይላትም ማለት ነው በተለያየ እኛ እድል አይታወቅና በተለያየ መንገድ የሰው ልጅ ይተዋወቃል ለትዳር ይበቃል ይወልዳል ይከብራል ማለት ነው እና የሩታዬና የአብርሽ እድላቸው ደግሞ ሚዲያ ላይ ሆነ ሚዲያ ላይ ደግሞ እንዴ ከምንም በላይ ሰው ያደነቃትን ሰው ይወደታትን እና እልል ብሎ የተቀበለ ሰው ያላገባ ሰው ምንድን ነው ምትሉት እንግዲህ ሩታዬ ሚዲያ ላይ ስትመጣ እኛ ወደድናት ወዴት ወደዳት የኢትዮጵያ ሕዝብ ወደዳት ማለት ነው፣ አደነቃት። ሚዲያውን በአንድ ግር አቆመችው። እና እቺ የመሰለች እልልት ልጅ አብርሽን ስላጋባ ነው ወይም ደግሞ አብርሽ ሚዲያ ላይ ፍቅሯን ስለተቀበላት ይሄንን ነገር አለመታደል ነው መታደል ነው። እውነቴን ነው። የአብርሽና የሩታ እድል ይስጠኝ ብላችሁ ተመኙ ማለት ነው። ከዚህ ሁሉ ከላይ ሲያድላችሁ ነው የአብረሽና የሩታ አይነት ህይወት ሲሰጣችሁ ማለት ነው። እንግዲህ እኛ ዓለም አታደላችን ነው ማለት ከዚህ ሁሉ ከምትቀኑ ያልተጻፈ ደብዳቤ ከምታነቡ፣ ከምትወጡ፣ ከምትወርዱ፣ ከምትደክሙ ማለት ነው። ምን አለ በየሃይማኖታቸው ጸሎት ብታደረጉ። ሙስሊም ከሆናችሁም ድዋ እየራገችሁ የአብረሽና የሩታ ፍቅር ይስጠን፣ ክርስቲያን እህቶች ከሆናችሁ እንደዚህ ያብረሽና የሩታ ፍቅር ይስጠን ብላችሁ ድዋና ጸሎት ብታረጉ ሊሰጣችሁ ይችላል ማለት ነው። በነገራችን ላይ ለምኑኝ እንሰጣችኋለሁ ጊዜ ብጨርስ ነው ብለዋል፣ ማለት ነው። እና የብርሽና የሮታ ፍቅር እንዲሰጣችሁ ሌላ ነገር ሳትናገሩ ወጣ ወረደ ሳትሉ በድዋና በጸሎት በእርቱ ጠንክሩ ነው ምለው። ሌላ ነገር ምንም ነገር የለም። ሲቀጥል አብርሽና ሮታ ሰለችውን አስጠሉን፣ እንደነሱ ወረኛ ማን አለ? እንደነሱ ውሸታም ማን አለ? እዚህ ጋር ማለት ነው ውሸታም ከሆኑ እኛ እንወዳቸዋለን፣ እናደንቃቸዋለን። ወረኛም ከሆኑ እንወዳቸዋለን። ምንም ነገር የሚከለክለን ነገር የለም። እኔ አንድ ነገር ልንገራቸዋ፣ ሩታ ውሸታት ምን ብትሆን፣ ምንም ነገር ብትሆን እኔ ወዳታለሁ። በቃ ውስጥ ይቀበላታል። በቃ ምን ታረጋላችሁ? ምንም ነገር እኮ የለም። የሩታና የአብርሽ እህቶች እንደዚህ ናቸው። በቃ አንድ ሰው ከወደዱት አይቀር ከነ ጭቃውም ከነ ምኑ ነው መውደድ ያለብን ማለት ነው፣ ከማንኛውም ነገር። ሲቀጥል አብርሽና ሩታ ምንም አይነት ጥፋት የለባቸው ምንም አይነት ነገር ማለት ነው። ምን እንደምታመጡት አውቃ አላውቅም። ደስ ያላችሁ ነገር በሉ እንደውም እያላችሁ ነው። ማንም የሚገድባችሁ የለም። እኔም ደግሞ ለማውራትና ለመናገር ማንም የሚገድበኝ የለም። በብርሽና ና በሩታ ደግሞ ነገም ቢሆን አልደራደርም። ምክንያቱም አገሬን የሚይዝልኝ ህዝቤን የሚይዝልኝ እናት ስታለቅስ የሚያስ እንባዋን የሚያለሳልኝ ወጣትን የሚያሳድግልኝ በቃ አንድ የአገሬ ልጅ ሰርታችሁ ተለወጥ የሚሉ እህትና ወንድሞቼ ማንም እንዲነካብኝ አልፈልግም ማለት ነው። እንግዲህ ይሄንን ነገር የማይወድ ሰው ሰይጣን ነው እንጂ ሰው እንደዚህ በመልካም ነገር ሲሰራ፣ ጥሩ ነገር ሲሰራ፣ አገሩን ሲያሳድግ፣ ህዝቡን ሲያሳድግ የሚጠላ ሰው ካለ ሰይጣን ነው እንጂ ሰው ሰውን አይጠላም። ሲቀጥል ማንኛውም ሰው ሰውን አይጠላም የፈለገ ነገር ቢሆን ማለት ነው። ያው የእድል ጉዳይ ሆኖ ነው እንጂ አብርሽና ሩታ ምንም እያጠፉ ነገር የለም። ሲቀጥል አንድ ሰው እኔ በቃ ምኞቴ ከሆነ አንድ ሰው ደበረኝ፣ አስጠላኝ፣ ይሄ ሰው ወረኛ ነው ካልኩ በእሱ ቤት ምን እሰራለሁ? ምን አደርጋለሁ? ከእነሱ ቂጥቂጥ ምን ትሰራላችሁ? ከእኛስ ኮሜንት ስር እየገባችሁ በውስጥ መስመር ምናምን ምን ትሰራላችሁ? ለምንቃችሁ አተውንም። በቃ እኛ መብታችን ነው አደል? አብርሽን መጥፎ ሆነ፣ ሩታ መጥፎ ሆነች፣ ደግሞ ሆነች፣ ምንም ሆነች፣ መከታተላችን መብታችን ነው።